ሰላም ወይዘሮ አዳነች ከንቲባ አዳነች አቤቤ የአዲስ አበባ ወይም የፍንፍኔ ከንቲባ፣ በርካታ ነገሮችን ህዝብ የሚሰጠውን አስተያየት እያየሽ ስታስተካኪ በእውነቱ እየተከታተልኩም እያወቅኩም እየሰማውም ነው። ምስጋና ይገባሻል፣ እንዲሁ ክብር ይገባሻል። በርቺ ለማለት እፈልጋለሁኝ። እንደው ሰሞኑን ደግሞ አንድ ጉዳይ በተደጋጋሚ ሰዎች ይነግሩኝም ይጽፉልኝም ነበር። እንግዲህ እንደ አንድ የሚዲያም የፖለቲካም ሰው ያው ህዝብ ውስጥ ያለን ችግር ወይም ሩመር ወደ አደባባይ አውጥቶ ያ ሩመርና ችግር እውነት ከሆነ ለመፍታት መጣር፣ ሩመርና ዝም ብሎ ተራ የመንደር ወሬ ከሆነ ደግሞ ያልተጨበጠ ከሆነ አይ ይሄ ነገር ልክ አይደለም ስም ማጥፋት ነው ወይም ደግሞ የግንዛቤ እጥረት ነው ብሎ ማስተካከል የመንግስት ኃላፊነትና ግዴታ ስለሆነ እኔም የሰማሁትንና ሰዎች የነገሩኝን እንዲሁ በሩመር ደረጃም በተለያየ መንገድና ሁኔታ የሰማሁትን ለመናገር ነው። እዚህ ርዕሱ ላይ እንደሚታየው የገቢ ግብር ይሄ የግምት የገቢ ግብር የሚባለው ነገር እውነት ለመናገር ብዙ ሰዎችን ከስራ ውጭ እያደረገ ነው የሚል ከፍተኛ ጉምጉምታ አለ፣ በነጋዴው ማህበረሰብ ውስጥ ማለት ነው። ነጋዴ ሲባል ከፍ ያለው መዝገብ ይዞ ደረሰኝ ቆርጦ እንደሚሰራ ይታወቃል። በዛ መልኩ ኦዲት ተደርጎ ግብር መክፈል ግዴታ ስለሆነ ሁሉም ግብር መክፈል አለበት። ተከታትላችሁ ማስከፈልም የእናንተ ስራ ነው እና ጥሩ ነው በርቱ እላለሁ። አገር ግብር ካልሰበሰበች ከየትም አምጥታ ህዝቡን መንገድ ወይም ሌሎች ኢንፍራስትራክቸሮችን አስፈላጊ እንደ መድኃኒት ያሉ እንደ ነዳጅ ያሉ ነገሮችን አስገብታ አገልግሎት መቀጠል አይችልም። ኢትዮጵያ ነዳጅና የተለያዩ ማዕድናትን ብታመርት ችግር የለውም፣ መንግስት ብዙም ግብርን ባይከፍል ከዛ ከሚሸጠው ነገር ህዝቡን ወይም አገሪቷን መደጎም ይችላል። እኛ ጋ ግን ያለው ሁኔታ ይሄ ስላልሆነ ግብር መሰብሰብ በእርግጥ የትም ነዳጅም የሚያመርቱ አገር ግብር ገቢ ከገቢ ግብር መሰብሰብ ግድ ነው፣ እና ይሄ ዓለም ላይ የተለመደ በርካታ ሺህ ዓመታትም የቆየ ስራ ስለሆነ ይሄንም መተንተን ፈልጌ ሳይሆን ሀቁ ይሄ ነው ለማለት ያክል ነው። ዋናው ነጥብና ጥያቄ አሁን ይሄ ግምት ላይ የተመሰረተ የገቢ ግብር ምናልባት ሁለትም ሶስትም አራትም ሰው አንድ ላይ አጣምዳችሁ ገምቱና ኑ እያላችሁ እንደምትልኩ ሰምቻለሁኝ ምን ያህል ተጨባጭ ነው እኔ ነጋዴ ስላልሆንኩ አላውቅም ሰዎች ግን የነገሩኝ ሶስትም አራትም ሆኖ መጥተው ይገምታሉ ይሄ አነስተኛውን ሪሲት መያዝ የማይችል የሚባለውን ነጋዴ ማለት ነው ደረጃቸው እንግዲህ ምን ተብሎ በእናንተ በቴክኒክ አፍ እንደሚጠራ አላቅም ጥያቄው ግን እነዚህ አነስ ያለ ንግድ ስራ ላይ የተሰማሩና የገቢ ግብራቸው በግምት ላይ የተመሰረተ ነጋዴዎች በጣም በጣም እያማረሩ ነው፣ እያማረሩ ነው የምሰማው ነገር። የሚገመተው ግምት ከአቅም በላይ ነው፣ አስተካክላችሁ ገምቱልን፣ ይሄ እኮ ልክ አይደለም ስንል ደግሞ እጅ መንሻ ይጠይቁናል የሚል ነገር አለ። እንግዲህ ምን ያህሉ እውነት ነው? ምን ያህሉ ውሸት ነው? ምን ያህሉ ነው እውነትም ከአቅሙ በላይ እየተገመተበት ያለው? ምን ያህሉ ስ ነው በትክክልም ተገምቶለት እንደው ግብር ላ ለመክፈል ዝቅ አድርጋችሁ ገምቱልን ብሎ ስም የሚያጠፋው ወይም ደግሞ በውሸት የሚናገረው የሚለውን የእናንተ የማጣራት ስራ ነው የሚሆነው። የሆነ ሆኖ ግን እንዲህ ያለ ሩመር አለ። አራትም ሶስትም ሆኖ አብሮ መሄዳቸው ከስነ ምግባር የወጣ ነገር ወይም የመልካም አስተዳደር ችግር አይፈጥሩም ማለት አይደለም። ምናልባት ሁለት ሶስት አራት ሆኖ ሲሄዱ ከሙስና የጸዳ ጥሩ አገልግሎት ይሰጣሉ ብላችሁ ገምታችሁ ሊሆን ይችላል። ግን በዚህ ዘመን አራት አይደለም አስራ አራት ሆኖ ሰው አንድ ላይ ቢሄድ አይምሮ ሕዝብን አገለግላለሁ ብሎ ንጹህ ሆኖ በሀቅ ላይ ተመስርቶ ካልሄደ እሱ ትርጉም አልባ ነው። እኔ ከዚህ ይልቅ ሲስተሞችን፣ አዳዲስ ሲስተሞችን ማስተዋወቅ በጣም አስፈላጊ ነው እላለሁኝ። ከሰው ንክኪ የወጣ ሲስተም ማለት ነው። አንዱ በሪሲት መስራት ነው። እንግዲህ ይሄ አለም ላይ የተለመደ ስለሆነ ይሄ ነው። ሌላው ደግሞ ነገሮችን ከአንድ ደረጃ ወደ ሁለት ደረጃ ወደ ሶስት ደረጃ የሚታዩበት ወይም ደግሞ የተገመተው ግምት የተጋነነ ነው ወይስ ሀቅ ላይ የተመሰረተ ነው የሚለውን ካውንተር የሚያይ ቡድን ማዘጋጀትን በጣም አስፈላጊ ነው። ለሁሉም ነገር ካውንተር አዘጋጅቶም ያው አገሪቷ ትከስራለች፣ አቃለ ገንዘብ ይፈልጋል፣ ወጪ ይጠይቃል፣ ብዙ ነገር ነው የሚጠይቀው። የሆነ ሆኖ ግን እንዲህ ያለ ሩመርና እንዲህ ያለ የህዝብ አስተያየት ስላለ በተለይ የነጋዴ ህዝብ ስል የነጋዴ የዝቅተኛው ስላለ እባኮትን አዳነች አበበ፣ ይሄ ነገር በመንግስትና በህዝብ መካከል ወይም በነጋዴና በመንግስት መካከል ክፍተት እየፈጠረ ስለሆነ ጉዳዩ አንድም ሰው ይሁን የ11 ሰው የሚሆን የመቶ ሰው የሚሆን የመቶ ሺ ሰው የሚሆን እንደ በለመዱት አካኋን ቢያዩትና ችግር ካለ እርምት ቢወስዱ እኔ በጣም ደስ ይለኛል። እርምት ቢወስዱ፣ ምክንያቱም ንግድ ሲባል በግብርና በትርፍ መካከል ያለ ጉዳይ ብቻ አይደለም። ንግድ ሰው ሰርቶ ውሎ አድሮ አሁን ብዙም ስራ በሌለበት አገር ውስጥ ብዙ የሰራተኛ ክፍት ምናልባትም ከዩኒቨርስቲ ጨርሰው ምን ብለው ቁጭ ያሉ ሰዎች ባሉበት አገር ያለችውንም ሰው ተጣጥሮ ንግድ የጀመረውንም በገቢ ግብርና በተለያየ በተጋነነ ስነው ጋር በጎደላቸው ሰዎች በሚፈጠር መጥፎ መጥፎ አይነት አሰራር ቢዘጋበት አንድ ሰው ከራሱ ጀምሮ ቤተሰቡን ያሰራቸውን ወይም ያሰራቸውንም ሰዎች ከስራ ውጭ ስለሚሆኑ እርስዎ እንደለመዱት የህዝብ አስተያየት ሰምቶ ፈጣን እርምጃ ስለሚወስዱ፣ ክብርት አዳነች አቤቤ የአዲስ አበባ መስተዳደር ከንቲባ፣ ፕሊስ ይሄን ነገር ቼክ ቢያደርጉት ወይ አስተያየት ቢሰጡበት ወይ ቢፈትሹት እኔ በጣም ደስ ይለኛል። ቴንኪዩ፣ አመሰግናለሁኝ። መልካም ጊዜ። ሼር አድርጉና ይድረሳቸው ወዳጆች።